ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሸል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህ እና ትዕግሥት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን በክፍል ሰባ ስምንት ተረካ ስካርሌት የኮንፌደራሲው ወታደሮችን ማነስ የሼርማን ወታደሮች ብዛትና ድልብ መሆናቸውን አስታውሳ ሆዷን እንደቆርጣት ሰምተናል። ፕሪሲ ደግሞ ዶክተር ሚድል ልትጠራው ወደ ቤት ብትሄድም እንዳልተመለሰና የሚስተር ፊልን ሞት አርድታለች። ሜላኒ በስጋት ያንኪዎቹ የመጡ እንደሆነ ስትጠይቅ፣ በያንኪዎቹ መምጣት የተጨነቀችው ስካርሌት ሬትን አስታውሰዋለች። መጥፎ ባህሪውን ችላ ደጉን ነገር በማሰብ እስካርሌት ፕሬሲን ጠርታት በትለርን ወደሚኖርበት አትላንታ ሆቴል ሄዳ እንድትጠራው ልካታለች። በፍርሃቷ እያላገጠም ቢሆን በራስ መተማመን ያለው ሐሳብ የለሹ ያለችው በትለር ዛሬ ናፍቋታል። ወደ አንድ ቦታ ያሸሸናል ብላም ተማምናበታለች። የትም ቢወስዳት ግድ እንደማይሰጣት ነግራን ነበር። ክፍል 78 ትረካ ያቆመው ቀጣዩን ክፍል 79 ትረካ አሁን ታደምጡታላችሁ። ጆሮዋን ወደ ከተማዋ አቅጣጫ ሰክታ እንዳለች ከዛፎቹ በላይ የብርሃን ወጋገን ብቅ አለ። ገረማት፣ እንቆቅልሽ ሆነባት። ትኩር ብላ ተመለከተች። ብርሃኑ ጭራሽ እየፈካ መጣ። ሰማዩ መጀመሪያ ወደ ወይን ጠጅ፣ ከዚያ ፈዘዝ ወዳለ ቀይ ተለወጠና ከመቅጽበት ከዛፎቹ አናት ምላስ የመሰለ የእሳት ነበልባል ወደ ሰማይ ብድግ አለ። ከመቀመጫዋ ዘለለች። ልቧ ድው ድው ማለቱን ፈጣን ግልቢያውን ጀመረ። የአንኪዎቹ መጡ፣ እንደሚመጡና ከተማዋን እንደሚያጋዩ አታውቋታል። ከከተማዋ እምብርት ወደ ምስራቅ የሚሄድ ይመስላል። እሳቱ ወደ ላይ እየተፈናጠረ በውርድም በቁመትም እየሰፋ ደም የመሰለ ቀይ ቀለሙን እያሰራጨ ከደነገጡና ካፈጠጡ አይኖቿ ፊት ቦግ አለ። ትልቅ ሕንፃ እየነደደ መሆን አለበት። እንደ ጠባብ እስትንፋስ ላፍንጫዋ የጭስ ሽታ ይዞላት መጣ። ወደ ገዛ ክፍሏ ለመሄድና በመስኮቱ ደና አድርጋ ለማየት እንዲመቻት ወደ ፎቁ በረረች። ሰማዩ ድብልቅልቁ ወጥቷል። ከሚንቀለቀለው እሳተ ነበልባል በላይ እንደ ጅራፍ እየተጥመለመለ የሚወጣው ጥቁር ጭስ ጥቅጥቅ ደመና ሠራ። የጭሱ ሽታ የአሁኑ ከቀድሞ በረታ። አእምሮዋ እዚህም እዚያም እያለ አንዴ ነበልባሉ በምን ያህል ጊዜ ውስጥ የፒሽትሪን ጎዳና አዳርሶ ያለችበት ቤትን እንደሚያቃጠል አንዴ ያንኪዎቹ ምን መጥተው እንደሚያንቋትና እንደሚረባረቡባት፣ አንዴ ወዴት እንደምትሸሽ፣ አንዴ ምን እንደምትሰራ የተመሰቃቀሉ ሐሳቦች ያከማቻል። የገሃነም ሰራዊት ሁሉ የሚጮሁባት መሰላት። የተምታታ የሐሳብ ቁርጠት ናዳ ተጭኗት ናላዋ ዞርና የመስኮቱን ደፍ ተደግፋ ዳነች። ማሰብ አለብኝ አለች ራሷ ለራሷ ደግማ ደጋግማ ማሰብ አለብኝ ማሰብ አለብኝ። ዳሩ ግን ሐሳቦቿ ሁሉ በፍርሃት እንደሚበሩ አዕዋፍ ወደ ውስጥ ወደ ውጭ እያሉ አለጨበት አሏት። እዚያው ደፉ ላይ ተንጠልጥላ እንዳለች ከዚህ ቀደም ከማናቸውም የመድፍ ላንቃ ሰምታ የማታውቀው ምድር ሰማዩን የሚደበላልቅና ጆሮ የሚያደነቁር የፈንጂ ድምፅ ሰማች። ሰማዩ በተምዘግዛጊ የቋያ ነበልባል ደማ ተዥጎረጎረ። ሌላ ፈንጂ ተከተለ፤ ምድሯ ተናወጠች። ከበላይዋ ያሉት መስታወቶች እየረገፉ ቁልቁል እሷ ወዳለችበት ወደቁ። አንዱ ፈንጂ ሌላውን ሲከተል፣ ዓለሙ ሁሉ ጆሮ በሚሰነጥቅ ጩኸት፣ በነበልባልና በሚናወጽ ምድር የተሞላ የሥቃይ አምባ ሆነ። ወደ ሰማይ የሚወረወረው የእሳት ብልጭታ ደም የተረጨበት በሚመስለው የጭስ ደመና መሃል ሰንጥቆ ይወጣና ተመልሶ በዝግታ ይወርዳል። አንድ ደካማ ድምፅ ጎኗ ካለው ክፍል ቢሰማትም ግድ አልሰጣትም። አሁን ለሜላኒ ጊዜ የላትም። ጊዜ ያላት እንደምታየው የእሳት ጨረር በፍጥነት በደም ሥሯ የሚያልፈውን ፍርሃት ለማሰላሰል ነው። በፍርሃት የተዋጠችና በእናቷ ደረት ላይ ፊቷን ቀብራ ይህንን የእሳት ትርኢት ላለማየት የምትፈልግ ትንሽ ልጅ ናት። አቤት ቤቷ ብትሆን፣ አቤት ከእናቷ ጋር ቤቷ ብትሆን። ህዋስ በሚነዝረው በዚህ ጩኸት መሃል በፍርሃት የሚሮጥ ሰው ኮቴ፣ ሦስቱን ደረጃ ባንዴ እመር የሚል ኮቴ ሲመጣ ሰማች። የድረሱልኝ ዐይነት ጩኸት ተከተለው። ፕሪሲ በሩን በርግዳ ወደ ክፍሉ ገባችና ወደ ስካርሌት በራ በቁንጥጫ ስጋዋን የምትቦጭቅ ይመስል እጇን እንቃረገቻት። ያንኪዎቹ ብላ ጮኸች። ስካርሌት ለራሷ የለም የለም፣ ትዬ የእኛ ሰዎች ናቸው እኮ አለችና ጮኸች። ፕሪሲም በጥፍሯ የስካርሌትን እጅ እየቆፈረች የጥይት መጋዘኑን፣ የመሳሪያ ግምጃ ቤቱንና የልብስ መጋዘኑን እያቃጠሉ ነው። በእግዚአብሔር ትይ ስካርሌት ሰዎችን እንዲያዙ ተቃጠሉ። ወይኔ አምላኬ፣ እኛም መንደዳችን ነው። ወይኔ አምላኬ! እንደገና የጮኸች እስካርሌት አሟት እስክትጮኽ ድረስ ጫን ብላ ቆነጠተቻት። እስካርሌት በንዴት የፕሪሲን ራስ ነቀነቀቻት። ያንኪዎቹ ገና አልደረሱም፣ ለመሸሻ ጊዜ አለ ያላትን በፍርሃት የደከመ ኃይሏን ሁሉ በራሷ ላይ አሰማራች። ራሴን ማሸሽ ካልቻልኩኝ አለች በልቧ እንዳበረሩት ድመት መሸማቀቄ ነው ብቻ። የፕሪሲ መሸበር ትንሽ አጽናናት። ትከሻዋን ይዛ ሰበቀቻት። ይህን ጩዋትሽን አቁሚና ደህና ነገር አውሪ። የአንኪዎቹ ገና አልመጡም። አንቺ ሞኝ፣ ካፒቴን በተለው እናገኛሹ? ለመሆኑ ምን አለሽ? እመጣለሁ አለ ፕሪሲ። መጮዋን ታቁም እንጂ። ጥርሷ ይንቀጫቀጫል። አውትዬ፣ አውትዬ፣ በመጨረሻም አገኘሁት። አንድ ሆቴል ውስጥ አግኝቼ ነገርኩት እሱ የት እንዳገኘሽ ሹመሽ ጠየቅኩሽ ይመጣል ወይ ፈረሱን ይዞ እንዲመጣ ነገርሽ ወይ በእግዚአብሔር ትጌስ ካሪት የእኛ ሰዎች ፈረስና ጋሪውን ለአምቡላንስ ብለው ወስደውብኛል ብሎ ነገረኝ ኧረ የሰማይ አምላክ ግን ይመጣል ምን አለ ፕሪሲ ትንፋሿን ዋጠችና አይኖቿን ክብልል ክብልል እያደረገች ለመረጋጋት ሞከረች። አውትዬ እንደ አዛዙኝ ቡና ቤት ውስጥ አገኘሁት። እደጅ ቆሜ የተጠራውን ወጣ አየኝና በቀጥታ መጣ። እኔም በዴካተር ጎዳና ወታደሮቹ መጋዘኖቹን ማቃጠላቸውን ስነግረው ነይ ያለኝና ወደ ፋይቭ ፖይንት ጎዳና ጄን ይዞ ወሰደኝ። በይ ምንድን ነው? ምን እንደሆነ የምትፈጠን ብለሽ ንገረኝ አለኝ። እኔም እርስዎ እንዳሉኝ ካፕቴን በትለር ፈረስና ጋር ይህን ይዘህ ቶሎ ድረስ ብለውሃል አልኩት። ወይዘሮ ሜላኒ ልጅ ስለወለዱ ይዘን ከከተማ እንድትወጣ ይፈልጋሉ አልኩት። እሱም ወዴት ለመሄድ እያሰበች ነው አለ። እሱም በእርግጥ አላውቅም፣ ግን ያንኪዎቹ እዚህ ከመድረሳቸው በፊት መተ ከአንተ ጋር አብሮ ለመሸሽ ነው ብለው እንደሱ ብለው የእኔም ፈረስማ ወሰዱት ብሎ እየሳቀ ሄደ የእስካርሌት አንጀት እንጀት ተቆረጠ የመጨረሻው ተስፋዋ ምንምነ ሰራዊቱ በማፈግፈግ ሲሸሽ ማናቸውንም በከተማው ያሉ ተሽከርካሪና እንስሳ ይዞ እንደሚሄድ እንዴት አጣችው ምን ዋችል ናት ለትንሽ ጊዜ ፕሪሲ የምትለውን ሳትሰማ በድን ሆነች ብቻ በኋላ ሌላውን ወሬ ለመስማት ጓጉታ ከዛው እስካርሌትን አትጨነቅ በየት አለኝ ባጣም፣ እንኳን ከሰራዊቱ አንድ ፈረስ ሰርቄ አመጣለሁ። ከዚህ በፊትም ሰርቄ ነበር። ፈረስ ቢተኩሱብኝም፣ ይግደሉኝ እንጂ አንድ ፈረስ ይዤ እመጣለሁ አለ። ከዛ እንደገና ሳቀና፣ በአቋራጭ ፈልገሽ ወደ ቤት ሽሩጪ እና መንገድ ከመጀመሪያ በፊት አንድ ነገር ድ ብሎ ፈረዳት። እየስካለች ድምፁ ስሰማ ባለሁበት ዋ ሆንኩኝ ዋ እሱ ግን አይዞች ምንም አይደለም። ሰዎቹ የጦር መሳሪያዎቻቸውን የአንኪዎች እንዳይጠቀሙበት ሲያፈነዱ ነው አለ። ግና ብቻ ይመጣ የለ ይመጣ የለ ፈረስ ይዞ ይመጣ የለ ብሎ አለ። በከባዱ ተነፈሰችና እፎ ያለች። መቼም ፈረስ የማግኛ አንድ እንኳን ዘዴ ካለ ሬት በትለር ያገኘዋል። ሬት በጣም ግሩም ሰው ነው። ከዚህ ጣጣ ያውጣት እንጂ ይቅርታ ታደርግለታለች። መሸሽ ብቻ። ሬት ካለ ደግሞ በጭራሽ አትፈራም። ሬት መከታ ይሆናቸዋል። እግዚአብሔር ይመስገን ሬት ተገኘ። ደህንነቷ ፍንትው ብሎ ታያትና ወደ ዕለት ተግባሯ ተመለሰች። ዋድን ቀስቅሹን፣ አልብሹ። ለእኛም ልብሶቹን ሁሉ ሰብስበሽ አዘጋጅና በትንሹ ሻንጣ ክተቻቸው። ደግሞ ልንሄድ መሆኑን ለሜላኒ እንዳትነግረት ዋ ገና ነው፣ ቁርጡ አልታወቀም። ወፈር ወፈር ባሉት ፎጣዎች ተጠንቀቂና አራሱንም ጠቅልዩ፣ ልብሶቹንም ክተችለት። ፕሪሲ እስካሁን ፍርሃቱ አልበረደላትም። ቀሚሷን በእጇ እንደያዘች ናት። ከነጮቹ የአንኪዎች በቀር ምንም የሚታያት ነገር የለም። ስካርሌት ገፈተረቻትና ጭብጧን አስለቀቀቻት። እኮ ፍጠኚ አለቻት። ፕሪሲ እንደ ጥንቸል በረረች። ስካርሌት ወደ ሜላኒ ሄዳ ፍርሃቷን ማቃለል አለባት። እቺም እንደ መብረቅ የሚጮኸውን ፈንጂና የሚንቀለቀለውም ሰማይ የጠቀስ ወላፈን ስታይ ድንገት ቀልቧን ትስታለች። ሁኔታው ሁሉ የዓለም ፍጻሜ ይመስላል። ነገር ግን ወደዛ አሳረኛ ክፍል ተመልሳ ለመግባት ገና አላገገመችም። ወደ ምድር ቤት ወርዳ ወይዘሮ ፒትፓት ወደ ማክን ሳይሸሹ ጥለውት የሄዱትን ሳሐንና ከብር የተሰሩ ዕቃዎች ለማሰናዳት አሰበች። ዳሩ ግን ገና ወደ ምግብ ቤት ስትደርስ እጇ ከመንቀጥቀጡ የተነሣ ሦስቱን ሳህን ለቀቀቻቸውና ተከሰከሱ። ወደ በረንዳው ሮጣ ለማዳመጥ ሞከረችና እንደ ገና ወደ ምግብ ቤት ተመልሳ ከብር የተሠራውንም ሳሐን አንካካችው። የያዘችው ነገር ሁሉ ከጇ ይወድቅ ጀመር። ወዲያ ወዲህ ስትጣደፍ በጭቅጫቂ ጨርቅ ላይ ረገጠችና እረብ ብላ ወደቀች። ብቻ ወዲያው ምን የተነሳች ሳይባል ብድግ አለች። የወደቀችበትም አላመማትም። ከበላይዋ ፕሪሲ እንደ ዱር አውሬ ስትጋልብ የሚሰማው ድምፅ ስካርሌትን አንጎል አረጋት። ለአስራ ሁለተኛ ጊዜ ወደ በረንዳው ሄደች። አሁን ግን ወደ ዕቃ ጥቅለል አልተመለሰችም። እዛው ቁጭ አለች። ዕቃ መጠቅለል ምን ዋጋ አለው? በጭራሽ አይቻልም። ልብ ድው ድው እያለ የሬትን መምጣት ከመጠበቅ በቀር ሌላ ነገር መሥራት አይቻልም። ሳይመጣ ሰዓታት ያለፉ መሰሉ። በመጨረሻ ግራሶ ያነሰው ተሽከርካሪ ሲጢጥ ሲጢጥ ሲልና የፈረስ ይሁን የሌላ የማይለይ በደንብ የማይጮህ ዱካ ተሰማ። ምነው ፈጠን ቢል፣ ለምን ፈረሱን አያስሮጠውም? ድምፁ ወደ እሷ እየተጠጋ ሲመጣ ከተቀመጠችበት ተነስታ የሬትን ስም ጠራች። ከዚያም እንዲያው በደብዛዛው ከአንድ ትንሽ ጋሪ ሲወርድ አየችው። የውጩ በር ተከፈተና ወደ እሷ መጣ። አሁን በደንብ ይታያት ጀመር በፋኖሱ ብርሃን ቁልጭ ብሎ ታየ። መቼም የልብሱ ነገር አይነሳ። ወደ ግብዣ እንደሚሄድ ሁሉ ሽክ ብሏል። በእውቅ ልብስ ሰፊ የተሰፋ ነጭ በነጭ ሱሪና ኮቱ ውሃ ከመሰለው ግራጫ ሰደርያውና አንገቱ ላይ ሸብ ካደረገው እስካርፎ ጋር ሙሽራ አስመስሎታል። ሰፊ ባርኔጣው ወደ አንዱ ወገን ጋደል ብሏል። ቀበቶ ላይ ከግራና ከቀኝ ሁለት ባለ ቀንድ እጀታ ሽጉጦች ተንጠልጥለዋል። የኮቱ ኪስ በቦምብ ተሞልቶ ተነፋፍቷል። ባልሰለጠነ ሰው አካሄድ እርምጃውን ጨርገድ ጨርገድ ያረገ ሲመጣ የአማረ ጭንቅላቱ ያልሰለጠነ ልዑል መልክ ይታይበታል። ያ ማታ ቁርጠት የለቀቀባት አደጋ እሱን የሚያሰከረው ይመስላል። በጨለማ ፊቱ ላይ ከጥንቃቄ የሚመጣ ቁርጠኝነትና ዋጋ ማጣት ይነበባል። ይህንን ማስተዋል ብትችል ኖሮ ስካርሌት ድንጋጤውንም ባልቻለች ነበር። ጥቋቁር ዐይኖቹ በሚሆነው ሁሉ የተደነቁ ይመስል ወዲያ ወዲህ ይንቀዋልላሉ። ያ ምድር የሚያናጋ የፈንጂ ድምፅ እየተሰማና ያ ሁሉ እቶን እየፈላ የሕፃናት ማስፈራሪያ እንደሆነ ሁሉ ቁብ አልሰጠውም። ደረጃውን ሲወጣ ወደሱ እሱ እየተንደረደረች ፊቷ ነጥቶ ዐይኗ በብርሃን እየነደደ መጣች። እንደምን አመሸህ? አለ በውስጡ ኃይል ባለው ድምፁ ባርኔጣውን ለሰላምታ እያነሳ። በጣም ጥሩ ሰዓት ነው ለመጓዝ። እንደምትፈልግ ይሰማው ከእንግዲህ ወዲህ ብትቀልድ አላነጋግር አለች በሚርበተበት ድምፅ። ፈራው እንዳትይኝ ብቻ የተገረመ አስመስሎ ሲስቅባት ከደረጃው ጫፍ ልትገፈትረው ምንም አልቀራትም። አሁን አሁን ፈርቻለሁ። እግዚአብሔር ለፍየል የሰጠውን እንኳ ትንሽ ጭንቅላት ካለ አንተም ትፈራለህ። አሁን ለወሬ ጊዜ የለንም። ከዚህ ወጥተን መሄድ አለብን። አረ ታዛዥ ነኝ እኔ መቤት። ለመሆኑ ወዴት ለመሄድ ነው ያሰብሽው? ወደዚህ የመጣሁት ወዴት እንደምትሄጂ የማወቅ ጉጉት ይዞኝ ነው። ወደ ሰሜንም ሆነ ወደ ደቡብ ወደ ምስራቅም ሆነ ወደ ምዕራብ መላወስ አይቻልም። ያንኪዎቹ በድፍን አገር ዙሪያው ናኝተዋል። ያንኪዎቹ እስካሁን ያላገኙትና ሰራዊቱም የሚያፈገፍግበት ከከተማው የሚያስወጣ መንገድ አንድ ብቻ ነው። ያም ቢሆን ክፍት እንደሆነ የሚቆየው ለጥቂት ጊዜ ነው። የጀኔራል ስቲቨል ጦር ዳርዳሩን እየተዋጋ መንገዱን ነጻ አድርጎ ሠራዊቱ እንዲያፈገፍግ ለማድረግ በመጣጣር ላይ ነው ያለው። ሰራዊቱን ተከትለሽ በዚህ በማክደኑ መንገድ ብትሄጂ ደግሞ ፈረሱን ይነጥቁሻል። ፈረሱን መንጠቅ እንኳን ባልከፋ እኔንም በሌብነት ጣጣ ውስጥ ይከተኛል። እና ወዴት ለመሄድ ታስቢያለሽ? እየተንቀጠቀጠች የሚናገረውን ትሰማለች፣ ግን አንዱንም ልብ አላለችም። ጥያቄ ሲጠይቃት የት እንደምትሄድ ታውቃለች ቀኑን ሙሉ ስትጨነቅ ስትጠበብበት የዋለችው ጉዳይ ነውና የት እንደምትሄድ ታውቃለች አንድ ቦታ ብቻ ነው ወደ ቤቴ ነው የምሄደው አለች ቤት ወደ ታራ ማለትሽ ነው አዎ ወደ ታራ እባክህ በናትህ ሬት ፈጠን በል አብዳ እንደሁ ብሎ አያት ታራ በፈጠረሽ እስካርሌት ጆንስቦሮ ላይ ሌት ተቀን ውጊያ መሆኑን አታውቂም እንዴ? ክራፍና ሬዲ ጀምሮ ቁልቁልና ሽቅብ እያሉ ጆንስቦሮ መንገድ ውስጥ ሁሉ እንደሚዋጉ አታውቂም? በአሁኑ ሰዓት ያንኪዎች በድፍን ታራ መንገድ ላይ እንደሆኑ አታውቂም? እርግጠኛ ቦታቸውን ማንም ለማወቅ ባይችልም እዛ አካባቢ ናቸው። ወደ ቤት መሄድ አትችይም። በያንኪዎቹ ሰራዊት መሃል ለማለፍ አትችይም። የለም፣ የለም፣ እሄዳለሁ፣ እሄዳለሁ ብላ ጮኸች። እሄዳለሁ፣ እሄዳለሁ አንቺ ሞኝ ልጅ! ድምፁ ቁጣ ያዘለና ፈጣን ነው። በዛ በኩል ለመሄድ አትችም እኮ ነው የምለው። ያንኪዎቹ እንኳን ባያገኙሽ ጫካዎቹም ቢሆኑ ከሁለቱም ወገን በከዱ ወንበዴዎች ተሞልተዋል። ብዙዎቹ የእኛ ወታደሮች ደግሞ ገና ከጆን ስቦሮ በማፈግፈግ ላይ ናቸው። እነሱም ቢሆኑ ልክ እንደ ያንኪዎቹ ፈረስሽን ይነጥቁሻል። ያለሽ አንድ ምርጫ የእኛኑ ጦር እየተከተልሽ ጨለማ ለብሰሽ መጓዝ ነው። የማክደኑን መንገድ ይዘሽ መሄድ ብቻ ነው የሚያዋጣሽ። ወደ ታራ መሄድ አትችም። እዛ ብትሄጂ እንኳን በሳት ጋይቶ ድምጥ ማጡ ጠፍቶ ነው የምታገኙ። አንቺን ወደ ቤት ሂጂ ብሎ መልቀቅ ጭካኔ ነው። ወደ ቤት ሄዳለሁ፣ ሄዳለሁ፣ ሄዳለሁ ብላ ጮኸችና፣ ድምጿ ጭራሽ ወደ እሪታ ተለወጠ። እሄዳለሁ አንተን ልትከለክለኛችን ሄዳለሁ እሄዳለሁ እናቴ ጋር እሄዳለብኝ እናቴን እፈልጋታለሁ። ልታቆመኝ ብትሞክር እገለለሁ፣ እገለለሁ። ወደ ታራ እሄዳለሁ። ከፍርሃትና ከጭንቀት የመነጩ እንባዎቿ በመጨረሻ መንገድ ስትሰጣቸው ወረዱ። በእጇ ደረቱን እየመታች ፍግሪም ቢሆን ሄዳለሁ፣ ሄዳለሁ፣ ሄዳለሁ፣ ሄዳለሁ እንጂ አንቀርም፣ ሄዳለሁ ብላ እንደገና ጮኸች። በመጨረሻ እቅፉ ውስጥ ገባች። ውድ አድማጮቻችን የክፍል 79 ትረካ እስካሁን ያደመጣችሁትን ይመስል ነበረ። ቀጣዩን ክፍል ትረካ ደግሞ እንደዚሁ በሰዓታችን ይዘን እንቀርባለን። ስላደመጣችሁን እጅግ አድርገን እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሸል